ትላንትና በጎንደር በበርካታ ቦታዎች በጉብኝትና እንዲሁም የጎንደርን ሰባኛ ዓመት በማስመልከት ጉብኝት ሲያደርጉ ያሉት ባለስልጣናት ዛሬ ደግሞ ውሏቸውን በባህር ዳር አድርገዋል። ነገር ግን ሚዲያዎች በሙሉ ሲነጋገሩበትና ሲያወሩት የዋሉት ጉዳይ የትላንትናውን የጎርጎራ የሄሊኮፕተር አደጋ ነው። እኛ ደግሞ አሁን በደረሰን መረጃ መሠረት በትላንትናው የሄሊኮፕተር አደጋ የአንድ ሰው ህይወት ማለፉን አረጋግጠናል። ትላንትና በጎርጎራ ሪዞርት ውስጥ አሁን ለጊዜው ያጋጠመው ችግር የቴክኒክ ይሁን ሌላ ባልታወቀ ምክንያት በወደቀው ሄሊኮፕተር ላይ አንድ የሚዲያ ባለሙያ መጠነኛ ጉዳት እንደደረሰበት በትላንትናው የሰበር መረጃችን እንደነገርናችሁ የሚታወቅ ነው። ታዲያ ይሄው የሚዲያ ባለሙያ ዛሬ ማረፉን አረጋግጠናል። የኢትዮጵያ ዜና አገልግሎት የካሜራ ባለሙያው ብዙአየሁ ብርሃኑ ይባላል። ላለፉት ዓመታት በኢትዮጵያ ዜና አገልግሎት ውስጥ በከፍተኛ ካሜራ ማንነት ሲያገለግል የነበረ ወጣት የሚዲያ ባለሙያ ነው። ይሄ ባለሙያ ታዲያ በትናንትናው የሄሊኮፕተር አደጋ ጭንቅላቱ ላይ በደረሰበት መፈንከት ምክንያት ወደ ሕክምና ሄዶ ሲረዳ ቢቆይም ዛሬ ሕይወቱ ማለፉን አረጋግጠናል። በጎርጎራ ሪዞርት ግቢ ውስጥ ለማረፍ ሙከራ በሚያደርግበት ጊዜ ክንፉ ከዛፍ ጋር እንደተጋጨና ለማረፍ ተቸግሮ እንደነበር እና በዚህ ምክንያት መውደቁን ነው በአካባቢው የነበሩ የአይንማኞች የነገሩን። እናም በዚህ አደጋ ምክንያት በዕለቱ መጠነኛ የተባለ ጉዳት የተስተናገደ ቢሆንም በወቅቱ ከበድ ያለ ጉዳት ያስተናገደው የኢትዮጵያ ዜና አገልግሎት ካሜራማን ግን በሕክምና ሲረዳ ቆይቶ ዛሬ ሕይወቱ ማለፉን ነው ያረጋገጥ ነው። ለወዳጅ ጓደኞቹ ሁሉ መጽናናትን በዝግጅት ክፍላችን ስም እንመኛለን። ዓለምን እያስጨነቀ ያለው የእስራኤልና የኢራን ውጊያ ዛሬም እንደቀጠለ ነው። ይህንን ተከትሎም የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን ገልጿል። የኢትዮጵያ አየር መንገድ በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የማደርገውን በረራ በጊዜያዊነት ያቋረጥኩ መሆኔን እወቁሉኝ ሲል ዛሬ አስታውቋል። የበረራው መቋረጥ ምክንያት ለሚፈጠረው መጉላላት ሁሉ ይቅርታ የጠየቀው አየር መንገዱ አዳዲስ መረጃዎች ሲኖሩም አሳውቃለሁ ነው ያለው። ይህ በእንዲህ እንዳለ እስራኤል የቴህራን የአየር ክልል በእኔ ቁጥጥር ስር ሆኗል ስትል አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራን አየር ክልልን ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ዲፍሬን ለመገናኛ ብዙሃን በሰጡት መግለጫ የኢራን አንድ ሶስተኛ የምድር ለምድር የሚሳኤል ማስወንጭፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከአንድ መቶ ሃያ በላይ የሚሳኤል ማስወንጨፊያዎችንም አውድም ያለው ሲል ጠቁሟል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረች ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ አንድ ሶስተኛውን አውድሜያለሁ ነው ያለው። የአየር ኃይሉ ትላንት ምሽት ከሀያ በላይ ማስወንጨፊያዎችን ማውደሙን የገለጸው ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ዴፍሬን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ መቶ የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ ሐምሳ የሚጠጉ ተዋጊ ጄቶችን ማሰማረቷን ተናግረዋል። በዚህ ጥቃት የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችን የማዘ ዣ ማዕከሎችን አውድማለች ሲሉ መናገራቸው ተዘግቧል። ከዚህ ጋር በተያያዘም የእስራኤል ጦር የአየር መከላከያ እስካሁን ሀያ የሚደርሱ ከኢራን የሚወነጨፉ ባላስቲክ ሚሳኤሎችን መጥለፍ አልቻልኩም ሲል ለመጀመሪያ ጊዜ የስታስቲክስ መረጃ ሰኞ ዕለት ይፋ ማድረጉ ተገልጿል። እንደ እስራኤል ፖስት ዘገባ ከሆነ ከኢራን የሚወነጨፉ በሺዎች የሚቆጠሩ ሚሳኤሎች ከ80 እስከ 85 በመቶ የሚሆኑት 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል የተባለው በዕብራይስት ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ ዴቪድ ስሊንግ አውሮ ሁለት ወይም ቀስ አይረንዶም ጨምሮ ሌሎች ዘመናዊ ጸረ ሚሳኤል መከላከያ ከጥቅም ውጭ ማድረጉንና ቀሪዎቹን ማክሸፍ ባለመቻሉ ኢራን ወደ እስራኤል የላቀ የአየር መከላከያ ስርዓት ውስጥ ዘልቆ የመግባት ዋና ዋና ከተሞችን የቴክኖሎጂ የሳይንስ ምርምር ጣቢያዎችን ኢላማ በመምታቷ የእስራኤል ጦር ስትራቴጂውን እንዲቀይር አስገድዶታል ብለዋል። ጦርነቱ ከተጀመረ ጊዜ አንስቶ ኢራን የእስራኤልን የአየር ጥቃት አጸፋ ስታደርግ እንደ ቴላቪቭ እና ሃይፋ ባሉ ትልል ትልልቅ ከተሞች ላይ በባላስቲክ ሚሳኤል መደብደብ ችላለች። አብዛኛው የኢራን የሚሳኤል ጥቃት በቴል አቪቭ እና በማዕከላዊ እስራኤል በሰሜን እስራኤል ሀይፋ አካባቢና በደቡብ በቤርሼባ አካባቢ ላይ ያተኮረ ነው። እነዚህ ሚሳኤሎች የእስራኤል ባለብዙ ሽፋን እና ባለብዙ ቢሊዮን ዶላር የአየር መከላከያ ስርዓት ባይረን ዶም ዋና አካል ወይም ቀስ እና የብረት ምሰሶ ጸረ ሚሳይሎችን አልፈው መግባት እንደቻሉ ጥናት እያደረግን ነው ሲሉ ለኢየሩሳሌም ፖስት ተናግረዋል። እንደ ዘገባው ከሆነ ሰራዊቱ ያለማቋረጥ ስልቶችን እያስተካከለ ነው። ኢራን ጥቃቷን እንዴት እንደምትፈጽም ለመረዳት እየሞከረና አዲስ ስትራቴጂ እየነደፈ ይገኛል። እስከዛሬ ድረስም ዜጎች በምድር ስር የሚገኙ ደህንነቱ የተጠበቀ ክፍል ውስጥ እንዲጠለሉ፣ አልፎ ተርፎም ማስጠንቀቂያ መልእክቶችን ድምፅ እንዲከታተሉ መክሯል ዘገባው።